ሰላም ሰላም! ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች፣ እንግሊዝኛ ለጀማሪዎች እንዴት አድርገን መጀመር እንችላለን? እንዴት አድርገን ነውስ ማንበብ መጻፍ፣ ምን ጀምረው ብላችሁ ለጠየቃችሁኝ ዛሬ ይህ ቪዲዮ ለእናንተ ነው። ስለዚህ እንግሊዘኛ ከምንም ምንም የማታውቁ ልጆች እንዴት አድርጋችሁ መጀመርና እንዴት አድርጋችሁ ማጥናት መዘጋጀት እንዳለባችሁ በዛሬው ቪዲዮ የምና ይሆናል። ሌላኛ ደግሞ ሌላኛው ደግሞ እንግሊዘኛ በአማርኛ ቴክስት የሚባል አለ እሱንስ እንዴት አድርገን እንጽፋለን የሚለውን በዛሬው ቪዲዮ የምንማማር ይሆናል። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ከዚህ በፊትም የሰራናቸውን እንዲሁም ከዚህ በኋላም ስንሰራ እንዲደርሷችሁ ሳብስክራይብ፣ ላይክ፣ ሸር አድርጉ። በግል በግሩፕ አስጠኝ አስተማሪ እንፈልጋለን የምትሉ ልጆች ከዚህ ላይ በማስቀምጥላችሁ ስቅሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ አናግሩን። ቀጥታ ወደ ትምህርቱ። እሺ ቤተሰቦች መጀመሪያ ላይ ምን ብያችሁ ነበር? አሁን ምንም ከዚህ በፊት እንግሊዘኛ ማታውቁ ልጆች አማረኛ አውቃችሁ እንግሊዘኛ ለማታውቁ፣ አሁን ለምሳሌ ሀ የሚለውን ድምፅ ለማውጣት ከዚህ ላይ እንደምታዩት ኤች ኤ ይላል። ሀ ብላችሁ ለመጻፍ ሀ የሚለውን ድምፅ ለማውጣት ኤች ኤ መሆን አለበት ማለት ነው። ስለዚህ እንግሊዘኛም ስታነቡ ሀ ብላችሁ ድምፅ ለማውጣት ኤች ኤ መሆን አለበት ማለት ነው። ስለዚህ አማረኛ በእንግሊዘኛም ሀ ብላችሁ ለመጻፍ ኤች ኤ መሆን አለበት ማለት ነው። ሁ ኤች ዩ። ከዚህ በኋላ አልደግምላችሁም ምክንያቱም ጥቅሙን ከነገርኋችሁ ለእያንዳንዱ ፊደል የትኛው የትኛው እንደሚጻፍ በእንግሊዘኛ አልፋቤቶች የምናነብ ይሆናል ማለት ነው። አሁን ለምሳሌ ሀ ማለት ኤች ኤ እንደሆነ ሁ ማለት ኤች ዩ እንደሆነ ነገርያችሁ ሁሉንም እንደዚህ ካስረዳዋችሁ በኋላ እናንተ ደግሞ በምትፈልጉት እንግሊዘኛም ለማንበብ እንዲሁም አማርኛ እንግሊዘኛ ቴክስት ለመጻፍ ስለሚጠቅማችሁ እነዚህን በስነ ስርዓት አንድ በአንድ ለዩ። አማርኛ ለማታውቁ ደግሞ መጀመሪያ አማርኛ ፊደሎችን ለዩ እና ከዚያ በኋላ ደግሞ እንግሊዘኛውን ማማር ትችላላችሁ ማለት ነው። ስለዚህ አማርኛውንም ስለማስተምራችሁ ግራ ሊገባችሁ አይገባም። ሀ ኤች ኤ።

ላ ኤል ኤ ሌ ኤል አይ ኢ ል ኤል ሎ ኤል ኦ ኤል ኦ ሃ ኤች ኤ እህኛውሃና እህኛውሃ እህኛውሃ ተመሳሳይ ስለሆነ ግራ እንዳትጋቡው። ሃ ኤች ኤ

ኤም ዩ ሚ ኤም አይ ማ ኤም ኤ ሜ ኤም አይ ኢ ም ኤም ሞ ኤም ኦ። እሺ ቤተሰቦች፣ አሁን ከዚህ ላይ መገንዘብ ያለባችሁ ከዚህ ላይ እንደምታዋቸው የሃ ቤተሰቦች ከሆነ ኤች ሁሌም የማይቀር ነው። ኮንሶናንት የሚባለው ኤች አይቀርም ቫውሎቹ ደግሞ ያለች ኤ ማት ቫውል ናቸው። በአማርኛ ቫውል ማት አናባቢ፣ ኮንሶናንት ደግሞ ተነባቢ። ስለዚህ ሃሚለውን ሚለውን ኤች አትቀርም። አናባቢያ ደግሞ ኤ አትቀርም ማለት ነው። ሁ ማለት ደግሞ ኤች ዩ አደል ኤች ምንድናት? ኮንሶናንት ናት። ኮንሶናንት ማለት ኮንሶናንት ማለት ተነባቢ ዩ ደግሞ አናባቢ ናት ማለት ነው። ሂ ኤች ተነባቢ ናት፣ አይ ደግሞ አናባቢ ናት። በዚህ መሰረት ሁሎችንም እንደዚህ አድርጋችሁ ኤች ሁሌም አይቀርም። ከሀ ቤት ከሆነ ለ ከሆነ ደግሞ ኤል አይቀርም። ኤል ሀ ከሆነ መጀመሪያው ነገር ያቸዋለሁ ተመሳሳይ ስለሆነ ኤች አይቀርም። መ ከሆነ ደግሞ ኤም አትቀርም። እነሱን ያዙ። ሌላኛው ደግሞ እንደሌላኛው ደግሞ የመጀመሪያ ፊደላት ከሀቤት በስተቀር የመጀመሪያዎች ኢ ነው የሚወስዱ። ሁለተኞች ዩ ይወስዳሉ። ሁሉ ዩ ነው የሚወስዱ ሁለተኛ ፊደሎች እንዳናባቢ። ሶስተኛ ፊደሎች ደግሞ አይን ይወስዳሉ፣ አይን። አራተኛ ፊደሎች ደግሞ ኤን ይወስዳሉ፣ ኤ። አምስተኛ ፊደሎች ደግሞ አንዳንዶች አይን ያስወጡና ኢን ብቻ ይጠቀማሉ። ግን በብዛት አይ ኢ ነው የሚሆነው አይ ነው የሚሆነው። ሌላኛው ስድስተኛው ፊደል ደግሞ ምንም አናባቢ አይጠቀምም። ስድስተኛ ፊደሎች ሁሉም አናባቢ አይጠቀሙም፣ ከነባቢያቸውን ብቻ የሚጠቀሙት ሌላኛው ሰባተኛው ደግሞ መጨረሻዎች ኦ ይጠቀማሉ። አናባቢያቸው ኦ ይሆናል ማለት ነው። ግራ እንዳትጋቡ። እሺ፣ ወደዚህኛው ስመጣላችሁ ደግሞ ይች ሰናት ኤስ ኢ

ወደዚህኛው ስመጣላችሁ ረ አር ኢ ሩ አር ዩ ሪ አር አይ ራ አር ኤ ሬ አር አይ ኢ ር አር ሮ አር ኦ ወደዚህኛው ወደሰ ስመጣላችሁ ይህኛውም ሰ ይህኛውም ሰ ተመሳሳይ ነው።

እሺ ወደዚህኛው ስመጣላችሁ ከዚህ ላይ እንደምታዩት የቀ ቤተሰቦች ናቸው። የቀ ቤተሰቦች ናቸው። የቀ አንዳንዴ ኬ ያረጉታል፣ አንዳንዴ ደግሞ ኪዩ ያረጉታል። ስለዚህ እናንተ ደስ ያላችሁን ተጠቀሙ። እኔ ኬን ተጠቀም ያለው አንዳንዶች ደግሞ ኪዩ ያረጉታል። ቀ ኬ ኢ ቁ ኬ ዩ ቂ ኬ አይ ቃ ኬ ኤ ቄ ኬ አይ ኢ ቅ ኬ ቆ ኬ ኦ። ስለዚህ አንዳንዶች ኬን ይተው እና ኪው ያደርጉታል፣ ኪው። ስለዚህ እናንተ ኬም ኪውንም እያመዛዘናችሁ ለመጠቀም ሞክሩ። ወደዚህኛው ስመጣላችሁ በ

ትቲ ቶ ቲኦ። ስለዚህ እንደዚህ እያደረጋችሁ መስርቱ። ዛሬ ይህ ክፍል አንድ ነው። ክፍል ሁለት ደግሞ ሌሎችን እነዚህን ሁሉንም ይላችው የሚመጣ ይሆናል። በቀጣይ ክፍል ሁሉን እንጨርሳለን። ለዛሬ ከዚህ ላይ እናበቃለን ማለት ነው። እሺ ክፍል ሁለትን ይጀላችሁ እንድመጣ ሁላችሁም ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ በክፍል ሁለት እንገናኝ።